ይባርካችሁ ሲያሰቡ ነበር። የእግዚአብሔርን ወንጌል አንድ ነው። እግዚአብሔር ሰው ፓስተር የት ነው ያለኸው? ከሎኬሽን ደግሞ የመጡ ሁሉ ስንበላ ነው የት ነው ያለኸው? አውለን እንመላለን የሚሉ ነበሩ። እዚህ ውስጥ ሁሉ ይኖር ይችላል። እግዚአብሔር ይባርካችሁ እና በጣም ደስ የሚል ሞገስ ያለው ህዝብ ነው።

የቦድ አማላት እዚህ ያላችሁ እናቶች፣ አባቶች የዳንዲ ቤተክርስቲያን ምዕመናን ሁላችሁ ከሀገር አቀፍ ሐዋርያዊ ቤተክርስቲያን ቤተክርስቲያንን ይወክለው ያሉ የሳውዝ አፍሪካ ሐዋርያዊት ቤተክርስቲያን ዋና መሪዎች እዚህ በመካከላችን አላችሁ ከደርባን የመጣችሁላችሁ እዚህ ሎካል ደግሞ ከየአካባቢው ምረቃ ግብዣ ተካ እንድትካፈሉት ጥሪያችንን አክብራችሁ የመጣችሁላችሁ እንኳን ደስታላችሁ፣ እንኳን ደስታላችሁ። እንኳን እግዚአብሔር ታላቅ ነገር አደረገላችሁ! የእግዚአብሔር ደስታ ኃይላቸው ነው ይላል። በዚህ ደስታ እንደገና ወደ ላይ እናልፋለን። እስኪ ሃሌሉያ የእግዚአብሔር ሥራ እዚህ ከተማ ላይ እንደገና ይበዛል። እግዚአብሔር ይረዳናል። ያዕቆብ መልእክት ምዕራፍ አንድ ላይ በጎ ስጦታ ፍጹምም በረከት ሁሉ ከላይ ናቸው፣ መለወጥም በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ፣ ከብርሃናት አባት ይወርዳሉ። ክብር ለጌታችን መድኃኒታችን አዳኛችንና ንጉሳችን ለሆነው ለጌታ ለኢየሱስ ይሆንለት። በቸርነቱ ይህንን አደረገ። እስቲ ክብርን አምጡለት። ሃሌሉያ! በአምላካችን እርዳታ ይህ ተከናወነ። እንዲህ ውብ ሆኖ ዛሬ በዚህ ስፍራ ቆመን ልናመልክ እግዚአብሔር አገዘን በጸጋው። እግዚአብሔር አበረታችሁ፣ አበረታን። እንኳን ደስ አላችሁ። በድጋሜ ይህንን የአምልኮ ቤት ለመግዛት ኃይል አግኝታችሁ ለእግዚአብሔር ክብር ጥቅም ለማዋል ለእግዚአብሔር ለመቀደስ እነሆ እኛ ሁላችን በእርሱ ፊት በዚህ ቆመናልና ለእግዚአብሔር የደስታና የዕልልታ ድምፅ እስት ይሰማ። ሃሌሉያ! መልካምና በጎ ስጦታ ሁሉ ከእርሱ ለሚመጣ ለአባታችንና ለአምላካችን ለጌታ ለኢየሱስ እንደገና ዕልልታና ጭምጨባ ክብርም ይሆንነት። መጽሐፍ ቅዱስ በመዝሙር 124 ላይ ቁጥር 7 እናንተ መኳንንቶች፣ ደጆችን በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብር ንጉሥ ይግባ ይላል። ይህ የክብር ንጉሥ ማን ነው? እግዚአብሔር ነው። ብርቱና ኃያል እግዚአብሔር ነው፣ በሰልፍ ኃያል። እናንት መኳንንቶች፣ በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብር ንጉሥ ይግባ ይህ የክብር ንጉሥ ማን ነው የጭፍሮች አምላክ እግዚአብሔር እርሱ የክብር ንጉሥ ነው እስቲ የክብር ንጉሥ ግባ እያላችሁ እንደገና ሃሌሉያ ለዘላለም የማይዘጋ ገር እድም ሪቫን ወርጠስ ግባ እንደው እኛ ደለንም የተከብር እንግዶች እስቲ ሃሌሉያ የክብር ንጉሥ ኢየሱስ እዚህ ቤት ገብቷል የክብር ንጉሥ ኢየሱስ እዚህ መጥቷል ሃሌሉያ ስጠታ ስምንት አስራ ስድስት ላይ ያዕቆብ ከእንቅልፉ ተነስቶ በእውነት እግዚአብሔር በዚህ ስፍራ ነው፣ እኔ አላወኩም ነበር አለ። ፈራ፣ እንዲህ ማለት ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም። ይህ የሰማይ ደጅ ነው። ጮክ ብላችሁ እስኪ የሰማይ ደጅ ነው በሉ። ይህ የሰማይ ደጅ ነው። ያዕቆብም ማልዶ ተነሳ ተንተርሶበት የነበረውን ድንጋይ አውል ወስዶ ሐውልት አድርጎ አቆመው፣ በላዩም ዘይት አፈሰሰበት። ያዕቆብም ያንን ስፍራ ቤቴል ብሎ ጠራው። አስቀድሞ የዚያች ከተማ ስም ሎዛ ነበር ይላል። ክብር ለኢየሱስ ይሁን። አስቀድሞ የዚህ ቤት ስም አነበር? ንገሩኝ እባክህ፣ የሉተራን ቸርች ነው። ዛሬ በዚህ ሰዓት ቀኑ ዛሬ ምንድነው? ሃያ ሰባት አፕሪል የሉትራን ቸርች የሐዋርያዊት ቤተክርስቲያን ብለ ለይቱን ማለት አሁን የዳንዲ ሐዋርያዊት ቤተክርስቲያን ተብሎ ከቀድሞ ስሙ በተለየ ከቀድሞ ተቋሙ በተለየ ቅዱሱን አምላክ የምናመልክበት ቦታ ሆነው በጌታው ኢየሱስ ስም ተለይቷል። ይህም ድንጋይ የእግዚአብሔር ቤት ይሆናል፣ ከሰጠኝ ሁሉ ለአንተ ከአስር እጅ አንዱን እሰጣለሁ ብሎ ያዕቆብ ቃል ገባ። መዝሙረ ዳዊት ላይ መቶ ሠላሳ ሦስት ላይ ወንድሞች በሕብረት ቢቀመጡ እነሆ ምንድን ነው? እነሆ ምን ያለ ነው ይሄ ሞች የሚቀመጡበትን እግዚአብሔር ደግሞ በመካከላቸው ተገኝቶ የሚባርክበትን ሕይወት እስከ ዘላለም የሚገኝበትን ስፍራ የሰጠን እግዚአብሔር አምላካችን የተባረከ ይሆነ። እልልታ፣ ጭብጨባ። ክብር በእግዚአብሔር ቸርነትና በእኛ አቅም አይደለም፣ መልካም ፈቃዱ ይህ የአምልኮ ቤት እንዲህ ተዘጋጅቷል። ለእግዚአብሔር ቤት የክብሩ ማደሪያ ሆኖ ለትክክለኛው አገልግሎት እንዲሆን ተዘጋጅቷል። ለእግዚአብሔር ክብርን ልናመጣለት ይህን ስፍራ ለይተናል። ለእግዚአብሔር የክብር ቦታና የዳንዲ ሐዋርያዊት ቤተ ክርስቲያን ህዝብ የጸሎት ቤት እንዲሆን እነዚህ በሮች ቅድም የከፈትናቸው በሮች ለእግዚአብሔር ተከፍተዋል። ሃሌሉያ! የእግዚአብሔር ስም የተባረከ የሆነ። ስለዚህ የክብር ንጉሥ ሆኖ የመጣውን ኢየሱስን እንዴት እልል እንደምትሉ አላውቅም። እንዴት እንደምታጨበጭቡ አላውቅም። ሰላም ለዚህ ቤትና ወደዚህ ለሚገቡ በኢየሱስ ስም ይሁን። ረፍት በሸክም ወደዚህ ለሚመጡ ይሁን። መፈታት በብዙ ሥራት ወደዚህ ለሚመጡ ይሁን። በዚህ ስፍራ ለሚጸለዩ ጸሎቶች ሁሉ መልስ በጌታ በኢየሱስ ስም ይገኝ። መርገም ቢኖር ተሰብሮ የሚካሄድበት ስፍራ ይሆን። በበሽታ፣ በደዌ፣ በመን፣ በስቃይ ለሚመጡ ነፃ መውጣት በጌታ በኢየሱስ ስም ይሁን። ወደዚህ ለማምለክ የሚመጡ ቤተሰቦች ሁሉ የተባረኩ ይሁኑ። ትዳሮች ሁሉ የተባረኩ ይሁኑ። ወጣቶቻችን የተባረኩ ይሁኑ። ሕፃናቶቻችን የተባረኩ ይሁኑ። በዓለም ከሚገኝ ከክፉ እውቀት ተጠብቀው ከዚህ ስፍራ ከሚወጣ የሕያው የእግዚአብሔር ቃል የሚያድጉ የሚጎለምሱ እንደገና ለእግዚአብሔር ክብር የሚሆን ትውልድ ከዚህ ስፍራ በጌታ በኢየሱስ ስም ይውጣ። እግዚአብሔር በመግባትና በመውጣታችሁ ሁሉ ይጠብቃችሁ። ዳዊት እንዳለ ሁል ጊዜ ወደዚህ ለመምጣት ደስተኞች ሁሉ! ወደ እግዚአብሔር ቤት እንሂድ ባልን ጊዜ ደስ አለኝ። ኢየሩሳሌሞ እግሮቻችን በአደባባይሽ ቆሙ። ኢየሩሳሌም እርስ በርሷ እንደ ተቀጠቀጠች ከተማ ተሰርታለች። የእግዚአብሔርን ስም ያመሰግኑ ዘንድ ለእስራኤል ምስክር ሊሆኑ የእግዚአብሔር ነገዶች ወደዚህ ይመጣሉ። እስቲ ይመጣሉ በሉ ሀሌሉያ ዙፋኖች በዚያ ለፍርድ ተቀምጠዋል፣ የዳዊት ቤት ዙፋኖች። ለኢየሩሳሌም ሰላምን ለምኑ። አንተን ለሚወዱ ልማት ይሁን። በጌታ በኢየሱስ ስም ለናንተ ልማት ይሁን። በኃይሉ ሰላም ይሁንላችሁ። በጌጠኛ ቤቱ ልማት ይሁንላችሁ። እግዚአብሔር ለዘላለም ይባርካችሁ። ሁሉን ቻይ የሆነ አምላክ በእጅ በተሰራ ቤት እንደማይኖር በመገንዘብ ያ ሰማይ ዙፋኑ ነው፣ ምድር መብሄሩ መረገጫ ነው የተባለለት እርሱ ሰማያት ሊይዙት እንኳን አይችልም፤ ይልቁንስ ይህ ቤት ሊይዘው አይችልም። ስሙ የሚጠራበትን እንኳን ለሰራ ለሙሴ የተሰጠውን ምክርና መመሪያ እንከተላለን እና ክብሩ በዚህ ይኖራል። እስቲ ሃሌሉያ! አሁን ይሄ የዳንዲ ሕንፃ ለአምልኮ በጌታ በኢየሱስ ስም ቀድሰነዋል። ይህንን የተቀደሰ ቦታ ለአምላካችን ለኢየሱስ አሳንፈን እንሰጣለን። በዚህ ስፍራ ለአምልኮ፣ ለምስጋና፣ ለትምህርት እና ለጸሎት ለተለያዩ አገልግሎቶች እንሰበሰባለን። እስቲ አሜን። አሁን ይህንን ህንፃ ለታሰበለት አገልግሎት ስንለየው ለእግዚአብሔር ምስጋናን እናመጣለን። ሃሌሉያ! ይህ ስፍራ የመዳን ወንጌል በእግዚአብሔር ቃል አገልግሎት የሚካፈልበትና የክርስቲያን ሕይወት በክርስቲያናዊ ህብረት ወደ መንፈሳዊ ብስለት የሚዳብርበት ቦታ ነው። ስለዚህ በዚህ ስፍራ ላይ እግዚአብሔር ስለሚጎበኘን ከዚህ በኋላ ለአምላካችን ክብር ይሆንለት እጃችሁን አንሱና ሁላችሁም አሌሉያ በዚህ ነድቃ ይህንም ስፍራ ለእግዚአብሔር እንዲሆን ለየተናዋል። በጌታ በኢየሱስ ስም በዚህ ስፍራ አገልጋዮች ሲቆሙ በእግዚአብሔር መንፈስ እንዲቆሙ በኢየሱስ ስም እንጸልያለን። በእግዚአብሔር መንፈስ ተበርተው መቆጣጠር እስኪሳናቸው ድረስ የሚያገለግሉበት በመንገኘቱ ደስ የሚሰኙበት ሐሌሉያ። በጸሎት ቤቴ ደስ አሰኛቸዋለሁ ተብሎ እንደጻፈ ሁሉም በደስታ እግዚአብሔርን የሚያመልክበት ቤት እንዲሆን በጌታ በኢየሱስ ስም ጸልያለሁ። እጃችሁን ዘርጉና እንደገና፣ ሃሌሉያ። እግዚአብሔር በዚህ ስፍራ ጸሎታችሁን ይስማችሁ። እግዚአብሔር በዚህ ስፍራ ሸክም ከእናንተ ይውሰድ። እግዚአብሔር በዚህ ስፍራ ያናግራችሁ። እግዚአብሔር በዚህ ስፍራ የልቡን ይናገርላችሁ። እግዚአብሔር በዚህ ስፍራ በትክሳጥም ይምጣ። እግዚአብሔር በዚህ ስፍራ በሚያድን ቃሉ ይምጣ። ሰዎች በኢየሱስን የሚጠመቁበት የሚድኑበት፣ ለእግዚአብሔር ክብር የሚሆን ስፍራ እንዲሆን በጌታ በኢየሱስ ስም ለይተነዋል። ሁሉን የሚችል አምላክ እግዚአብሔር በዚህ ስፍራ ላይ ሃሌሉያ ከሳምንት እስከ ሳምንት ክብሩ በዚህ ስፍራ እንዲሆን እሱን ደግሞ ወደዚህ እንጠራለን። ሃሌሉያ አንተ ሰማያት ሊይዙ አይችሉም ነገር ግን ሃሌሉያ ከኛ ጋር እዚህ ስፍራ እንድትገኝ ቃል ስለገባ ሁለት ወይም ሶስት በስሜ በሚሰባሰቡበት በዚያ በመካከላቸው እሆናለሁ ብለ የተስፋ ቃል የሰጠህን አምላክ ወደዚህ ለአንተ ወደ ለየነው ቤት እባክህን እንድትመጣ እንጸልያለን። እባክህን ሸክም ሁሉ እንድትወስድ እለምናሃለን። እባክህን ታላላቅ ሥራዎችን ከእኛ ጋር ሆነ እንድትሰራ እለምናሃለን። ከአባቶቻችን ጋር ሆነ ታላላቅ ሥራዎችን የሠራ የእስራኤል አምላክ ዛሬም ደግሞ ሳትንቀን በመካከላችን ስለተገኘ ተባረ ይህ ስፍራ ከዛሬ ጀምሮ በጌታ